ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦች ደህና ናላችሁ ወይ? እንዴት ናችሁ? ዛሬ እስኳሽ እኛ ሀገር በጣም ሀያ ሙቀት ነው ያለው ዩኬ ነው ዛሬ ሰላሳ ነው። ሰሞኑን እንዶ ይቀጥላል እንደዛው። ለልጆች እና ለእኛ እስኳሽ ላሳያችሁ ነው በርዘን እንዴት እንደምንጠጣው ከፍሩት ጋር አድርገን እሱን ላዘጋጅና ተከታተሉኝ። ከዛ በፊት ግን ሰብስክራይብ ያላረጋችሁ ሰብስክራይብ ቻናሌ ላይክ ኮሜንታችሁን እጠብቃለሁኝ እንዴት እንደሆነ አሰራር አሳያችኋለሁ ለልጆች እንሰራለን ለእኛም ለራሳችን ጠቃሚ ነው ፈሳሽ በጣም ያስፈልገናል ይህን ላደርግ ነው ተከታተሉ እንግዲህ ይህ ነው ያለኝ ግብአት ስትሮበሪ ትንሽ ከቤታችሁ ያላችሁን ፍሩት ግሬፕስ አለኝ ከተንበር ግማሽ ሎሚ ግማሽ እና ብርቱካን አንድ ከዛ ደግሞ ይሄ ክራምበሬ እሱን አዘጋጅቻለሁ። ይወዱታል። ይሄ ሚክሱ ጥሩ ነው፣ እንዲያ ያጣጣቸዋል። ብቻውን እንዳልሰጣቸው ብዬ ነው። ከፍሮት ጋር ከሆነ ግን በጣም አሪፍ ነው። ጆጌን እዚህ አዘጋጅቻለሁ፣ እዚህ አድርጌ። ይሄ ደግሞ ይሄው በረዶ አለኝ። በረዶ ቀዝቀዝ እንዲያደርገው ግን ቶሎ ስለሚያቀልጠው መልሰን ወደ ፍሪጅን ከተውና ያው እንግዲህ መንጠጣት ስንፈልግ አውጥተን እንጠጣለን ማለት ነው። ቅድም ያው አድርጌ እንደዚህ ነው የምናደርገው። አስቀምጫለሁ የዘጋጀሁትን ልች አድርገን ከትፋታለን። ሁሉንም ከትፈን ብርቱካንን ስላይስ ነው ማደርገው። አጠብ አድርጌዋለሁ። ደጅ ቁራጥ ራሱ እስኪን ላይ ያያለው ቫይታሚን ራሱ በጣም አሪፍ ነው ለልጆች እንዲያርገን እንዲያርገን በተጫጨኑ ስላይስ እናደርገዋለሁ። ይሄንንም ከከበሬንም ልብሴንም እንደዚችው ሁለት ሁለት ቦታ አድርገዋለሁ። ምክንያቱም እንደዚህ ከትፈን ስናዘጋጀው ውስጡ ያለውን ውሃው እየመጠጠልን ጥሩ ፍሌቨር እያመጣ ይሄዳል እና እንትኑም ይሄ ብቻውን እስኳሹ ብቻ አይሆንባቸውም። ለነሱም ለጤናም ለምንምና በጣም ነው ውሃ የሚጠጡት። በጣም ስለሚያልን ሙቀት በጣም ወበቅ ነው ገሙዝና፣ ለዛ ነው የሚፈልገው። መጥተው ውሃ ብቻ ከጠጡ ዝም ብለው ውሃ ብቻ ነው የሚፈልጉት። ይሄን ግን የሚጠጡ ለራሳቸው ጥሩ ነው። የግማሽ ሎሚ ያለ ከፈልጋችሁ አንድም ጨምሩ። ይሄን ግን ሁለት ቀን ስካለቀ ራሱ እየጨመራችሁ እስኳሹን እዛው ፍሩቱን ቁጭ አድርጋችሁት እንትን ማድረግ ትችላላችሁ። ውሃውን ላዩ ላይ እየጨመራችሁ መስራት ትችላላችሁ። እኔ ለሶስት ቀን ጠቀመዋለሁ፣ ይሄንን ከዛ አውጥቼ ሌላ ደግሞ ሌላ ነው እንትን ደግሞ አስገባለሁ ማለት ነው። ሌላ የፍሩት አይነት ደግሞ አስገባለሁ፣ አናናስ። ሁሉንም በሌላ በኩል ደግሞ አፕል እያደረኩ ደግሞ በሌላ ቀይሬ እሰራላቸዋለሁ ማለት ነው። ደግሞ ይኸው እንደ አጋጣሚ አፕል አግኝቻ ያለው አፕሉ ጨምሯለሁ። አሁን ግን ይህንን ኤኒታይም መጨመር ትችላላችሁ፣ ችግር የለውም እንግዲህ አፕሌንም ጨምሬ አዘጋጅቻለሁ። ም ደጆጌ ይከጥዋሉ ማለት ነው እንደዚህ አይነት ተረቅያ ልጁ ከአዘጋጅታችሁ መጨም ይችላላችሁ። አያችሁት? እንደዚህ ያምራል፣ ለራሱ ለአይንም ያምራል። ልጆች ደስ ብላቸው ነው የሚጠጡት። ከዛ በረዷችንን እንችላለን እዛ ውሃችንን ሞልተን ውሃ ሞላሁት። በጣም ነው የሚያምረው። ይህንን ለልጆች ለራሳችንም በጣም በተለይ መኪና መነዳ ሰዎች ይህንን ውስጥ አድርገን እቃ እንትን ማድረግ ትችላላችሁ። ይህንን የማትፈልጉ ከሆነ ይሄ ራሱ በዚህ በውሃው ብቻ ፍሪጅ ከታችሁ ከቀዘቀዘ በኋላ ምክንያቱም አሁን በጣም ሙቀት ስለሆነ በረዶ ይሟሟል እና ያው ቶሎ ስለሚሞቅ እንደሱ እንዳይሆንብን ፍሪጅ ከተን በፍሪጅ ውስጥ እንትን ማለት እንችላለን መጠቀም እንችላለን እኔ ግን ልጆቼም ስለሚወዱ ይሄንን በጣም ጣፋጭ ስለሆነ የሚበረዘው ነው ለብዙ ጊዜ ነው የሚጠቅመው ብዙ ጣፋጭ አታረጉትም ትንሽ ጣዕሙ እንዲቀይርላቸው ነው ለነሱ እንጂ እኔ ባዶ የምጠጣው በውሃም ጥሩ ነው እኔ ሁልጊዜ በተለይ ይሄ በጣም በጣም ቀኑን ሙሉ እንት፣ ሙቀትም ባይሆን በብርዱቱ ቢሆን እንደዚህ ሰርቼ ውሃይ ውስጥ እንደዚህ አዘጋጀቼ በፍሩት ፓንች እንደዚህ አዘጋጀቼ ነው እንግዲህ። ቆይ እስቲ ጠጥቼ ደግሞ ላሳያችሁ ማለት ነው። እኔ እጠጣለሁ፣ ልጆቼ ይጠጡታል፣ ጣኝ ይወዱታል። እንግዲህ እስቲ ደሞ ጠጥቼ፣ ይሄን መስሎ እንግዲህ ቀስቀስ ብሎ ምታ። ከፍሪጅ ነው ያወጣሁትኝ። አሁን እንጠጣለን። እስቲ እንግዲህ ደሞ ቀንሰና ነጩ ከለሩ እራሱ አይደል? እንጠጣ። ዋው፣ ለሰመር በጣም በጣም ቆንጆ፣ ለእኛም፣ ለቤተሰብ፣ ለልጆች፣ ለሁሉም፣ ለእንግዶች እራሳችሁ እንዳያዘጋጅታችሁ ብጠጡ ለጤናችንም በጣም ጥሩ ነው። ለሁላችንም አብዛኞቻችን ራሱ እንደዚህ አይነት እግር ሰመርም ባይሆን አዘጋጅተን ብጠጣ በቤታችን እንዳይነፍ የፍሩት ወተር ብንጠጣ ጥሩ ነው። ፍሩት ፓንች ወተር በጣም ጥሩ ነው፣ ለጤናችን ለሁላችንን፣ ለልጆች ሁሉ በጣም ጥሩ ነው። በጣም ብዙ ሞር ስለሚጠጡ ውሃ፣ አሁን በዚህ በሰመር በጣም ይጠቅማቸዋል፣ እኛንም ይጠቅመናል። እንግዲህ ስራ ያላችሁ ፀሐይ የሚበዛበት ቦታ የምትሰሩ ካላችሁ ይሄን እያደረጋችሁ ጠጡ። እንጆ ያርጉ። እንግዲህ ይህን ሰመር ሰላም ሁኑልኝ። መልካም ጊዜ። ከወደዳችሁት ሰብስክራይብ አድርጉ፣ ላይክ ኮሜንታችሁ አይለን አመሰግናለሁ፣ በጣም ስለምትከታተሉኝ ታንኪዩ። በሌላ ደግሞ እስከምንገናኝ፣ ሰላም። ሀገራችን ኢትዮጵያ ሰላም ያድርግልን፣ መልካም ጊዜ የምንኖርባት እምቼ የተባረከች ሀገር ያድርግልን እግዚአብሔር አምላክ። ጤናችሁን ሁላችሁም በያላችሁበት፣ የኢትዮጵያ ልጆች፣ የሀገሬ ልጆች እግዚአብሔር ይጠብቃችሁ፣ ሰላም ይሁን። ቻው።